ጥልን እንደምን ሰነበታችሁ? ሳምንታዊ ውሎ አዳር መሰናዷችንን እነሆ ከአሁን ሰዓት ጀምሮ ወደ እናንተ እናደርሳለን። እንድትከታተሉን ግብዣችን ነው። አሁን የምገኘው ሶማሌ ክልል ነው፣ ጅግጅጋ ከተማ። እንግዲህ እዚህ ተገኝቼ ያየሁትን የሰራሁትን በሙሉ ወደ እናንተ አደርሳለሁ። እናንተ ውድ ተመልካቾቼ ከውሎ አዳር ጋር ቆይታችሁን አድርጉ። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው አዲስ ቸርነት አብሮኝ ነው። አብራችሁን ሁኑ፣ እኔ እጓዛለሁ ደህና ነሽ ደህና ነሽ አለ እ አብሽር ሁሉም ነገር ያሳይሻለን። እንኳን በሰላም መጣሽ ሶማሌ ክልል። ሶማሌ ባህላዊ ቤት ነው ያለሽ ሁሉም ነገርና ያሳይሻለን እንደሚገባው ይህ የምትመለከቱት የሶማሌ ባህላዊ ልብስ ነው። እንግዲህ ምን ይባላል፣ መቼ ነው የሚለበሰው? የሚለው ይኸው ልትነግረኝ ነው ማለት ነው። እስቲ ከየት ልጀምር? መጀመሪያ ላይ ቡድንና ከሚሄድ ላይ ይሄኛው የሶማሌ ባህላዊ ልብስ ነው። እንደነገርሽ ይሄኛው ይለብሳልና ይለያል። ያገባች ሴት እና ያላገባች ሴት ስትለብሰው ይለያል። ያላገባች ሴት ስትለብሰው ሰጉራ ከፍታ ቁጥጥር ሰርታ ትለብሳለች። እቿ እንደዚህ ላይ ይታያል። በባዶ ማለት እንደዚህ ትለብሳለች። ሴት ሲታገባ ደግሞ እንደ አንቺ ሻት ታረጋለች ወይ እንደ እኔ ማለት እንደዚህ በፎጣ ትለብሳለች። ይሄኛው ኩል ነው የሚባለው። ከላይ ሴት ውበቱ በደንብ እንዲሆን ይህን ደግሞ በዚህ ላይ ያሰራል እና ሴቷች በደንብ ይታያል ታያል ምክንያት ይሄኛው ልብስ አትለብስም እና ስለማትለብሰው ይሄኛው ኩሉ ይታያል ጌጡ ይታያል አዎ ኩል ነው የሚባለው ይሄ በሶማሌ ሱቤ ዕየድ ነው የሚባለው ሱቤ ዕየድ ማለት እንደዚ እንደዚህ አይነት ተሰርቶ ከለር ሱቤ ዕየድ ማለት ይሄ ላይ ለብሳል እንደዚህ የሚደረጋል በሙሉ ሱቤ ዕየድ ነው የሚለብሰው በፈለገችው ነገር ታጠጋለች ይሄ ነው የምትለብሰው እንግዲህሽርሽሹ ያለሽርሽርሽ የሶማሌ እናቶች ባህላዊ ልብስ ወጣቶቹም እናቶቹም ያደርጋሉ። የሚለዩት ሴት ያላገባሽ ሴት ስትሆን ፀጉሯን ክፍት ታደርጋለች። ይሄንን እጇን አትሸፍንም ባዶ ላይ ይህን ታደርጋለች። አላገባሽ መሆኗን እንዲሁ ይታያል። ከገባሽ በኋላ ግን እጇ ይሸፈናል። ይሄ ይሸፈናል። እንግዲህ እንደዚህ ነው የምትመለከቱት። ማሻለህ ያምራል። እንደውም በጣም አማረብሽ። አመሰግናለሁ። እንግዲህ አሁን ደግሞ ሌላ ብዙ ነገር ብዙ ነገር ላሳይሽ ነው። እቃዎቹ የሚጠቀሙ ሶማሌ ባህላዊ ምን እንደምን የተሰራው ምን እንደምን እንደምንጠቀም። እሺ፣ አሁን ከዚህ እንጀምራለን። እጅግ በርካታ ባህላዊ እቃዎች ነው። እንግዲህ፣ ሁሉንም ልታሳየኝ ነው። ምንድን ነው የሚጠቀሙበት? የሚለው ይሄ ምንድን ነው? በእኛ ይሄ ሙቀጫና ዘነዘነ እኛ ደግሞ ቲብ የሞየ ይባላል። እቺ ምንድን ነው ቲብ? እቺ ሞየ ናት። ሴቶቹ በሁለት ሆኖ ማለት፣ ሌላ ደግሞ እንደዚህ አይነት ሙቀጫ ይዞ እንደዚህ ያረጋሉ። የሰፈኑ ማለት የሰፈኑ ያረጋለን ወይ እናትና እንትን ሆኖ ወይ ሁለት ሴቶች ያላገቡት ሆነው ኒን ከጋበን ህጉርሰን ኒንከደርነህ ጉርሰን መርከጋቸት ይማጣል እንደዚህ አይነት እየሰፈኑ ማለት ነው። የአጅ ወንድ እንዳታገቢ፣ የረጅም ደንቡ እንዳታገቢ ሪሃብ ሲመጣ ይሆናል። እንደዚህ አይነት ያሉ እንደዚህ ነገር እየሰፈኑ ነው የሚጨርሱ ስራ ምክንያት የሴት ስራ ስለሆነች፣ ስለዚህ እየተጫወቱ ካልጫወጡ አያልቅም ስራ። እሺ ደግሞ ይሄኛው ማለት ከመቀመጫን ላይ እንጨምራለን እና ይሄኛው ገንበድ ነው የሚባለው፣ ገንበድ ነው የሚባለው። እንቸትና ቆዳ፣ ቆዳ ነው የተሰራው። ሰው እንቀመጣለን። ይሄኛው መቀመጫ ነው፣ የባህላዊ መቀመጫ። መቀመጥ? አዎ፣ ተቀመጭ ይችለኛል አዎ በደንብ ነው የምችልሽ በጣም ነው ደስ የሚለው እዚህ ጋ ማየው ባህላዊ እቃ አዎ በጣም ባህላዊ ብዙ ነገር አለ ይሄ ደግሞ ከዚህ እንጀምር ይሄኛው እንትን ነው የሚባለው ዲል በሶማሌ ማለት ምን ማድረጊያ ነው ወተት መናጫ አዎ ከዛ እናት እንዲያረገች ያደረገች ድምጽ አለው። ዚጋ እንደ የተሰራው ማለት ያደረገች ትንጣለች፣ በዚህ ያጣጣመች። ይሄኛው አንድ ነው። ይሄ ደግሞ የሴቶች ላይ ነን እስካሁን። መርፊቅ ነው የሚባለው ቤት መጥረጊያ ነው። የቤት መጥረጊያ ነው እና ስኮባ ምናምን አልነበረም በዛ ጊዜ። ግን አሁን ስኮባ በቀላል ኢምፖርት እናደርጋለን። ግን ወደ ዘመናዊ ገብቷል። ባህላዊ ጎንበስ ና እንደዚህ ትጠርጋለች። እቃችን ብንጠቀም ጥሩ ነው። ከሌላ ኢምፖርትን ብንዳረግ ይሄ ደግሞ ገና እንትን እንጀራ መስል እንትን ነው። ምጣድ እንጀራ ትንንሽ እንጀራ የሚጋገርበት። ሶማሌ እንጀሮቹ ትናንሽ ናቸው። እንደ ሀበሻ በጣም ሰፊ ያለ አይደለም። እንጀራ በዚህ ላይ ይጋግራል። ይሄኛው እሳት ላይ ከተደረገ ሶስት ድንጌ ተደርጎ ከስር እንጨት ይገባል እሳት ላይ። ከዛ እንግዲህ ተመልካቾቹ እዚህ ሶማሌ እንጀራ የምናየው ምጣዶቻቸው ትንንሽ ናቸው። ይሄ ደግሞ ደፍተር አልነበርም እንደ ደብተር ነው የምንጠቀመው። አሀ በፊት አዎ፣ በፊት እንግዲህ ተመልካቾች ያለፉበትንም ታሪኮች እዚህ ይዘው ያስቀምጣሉ ለትውልዱ። በፊት ደብተር፣ ወረቀት ምናምን ባልነበረበት ሰዓት አባቶቻችን በዚህ ይጠቀሙ ነበረ። ፊደልን በዚህ እየጻፉ ያስተምሩበት ነበረ በሚባል እንግዲህ ይህንን ታሪክ አስቀምጠዋል። ወደ ደቡብ ስትሄጂ እንደዚህ ሲሄዱ ትራስ። አዎ እኛም ወደ ደቡብ ኦሞ ጠቅላላ እነዚህ እንደ አይነት አሉ። በተለያየ ጌጥ ወንዶቹ ይዘው ይዞራሉ። የሆነ ቦታ ሲተኙ እንደዚህ ይተራሳሉ አይደል? ምን ይባላል? በሶማሌ በሶማሌ በርኬ ነው የሚባለው። በርኬ በርኬ ነው። ወንዶቹ ይዘው ይጓዛሉ ያስቀምጣሉ ነበር። ምክንያት ትራስ አልነበርማ በዛ ጊዜ። ይሄ ደግሞ ዲል ነው የሚባለው በሶማሌኛ። ማለትል ምን ማድረጊያ ነው ይሄ? ወተት ያስቀምጡበታል። ሲንት ነው ሲጓዙ የሚያዘው ወተት ይዞ የግመል ወተት ነው በብዛት ሶማሌ የሚያዘው ምክንያት መቆየት ሲታለብ በዚህ ይታለባል? ወይስ ማስቀመጫ? ሲታለብ በዚህ ነው የሚታለበው። ጎርፍ በዚህ ይታለባል። በዛ ጊዜ መጣት ካለባቸው በዚህ ላይ ይጠጣሉ፣ ሌላ ሰው ይሰጣሉ፣ እንደዚህ ላይ ይዞራል፣ የዞሩ ይጠጣሉ። ሚጓስ ከሆነ ግን ደግሞ የግመል ወተቱን አልባ እናት በዚህ። ወንድ ነው ሴት ነው የሚያልበው በሶማሊ? ግመል ያልበው በብዛት ለወንድ ነው የሚያልበው። ወንዶች ግን ሴቱም ይችላሉ ግን በብዛት ላይ ወንዶች ነው ስለዚህ በዚህ ትጨምርና፣ ለሚጓዝ ለባሏም ይሁን ለመንገድ ለሚሄድ ሰው ትሰጣለች፣ ትሰጣለች። በዚህ ይዞ ይሄዳል። አይበላሽ፣ አይበላሽ። ከእንጨት ነው የተሰራው። እንደም ግመል ወተት ማስቆያ አለ። አሃ፣ አይበላሽ፣ አይበላሽ፣ ይቆያል። አዎ፣ ይቆያል፣ ብዙ ቀን ይቆያል። ዘልጎስ ነው ይሄኛው። ጎርፍ ነው፣ ጎርፍ። ይሄ እንግዲህ ማለቢያው ነው። በዚህ ይታለባል፣ እዚህ ውስጥ ይገለበጣል፣ ይገለበጣል። ይሄኛው ምንድነው የሚገለሰው? ፍቅር ይዞራል በየሰው በዙ በኩል ይጠጣል፣ ላይኛው በዛ በኩል ይጠጣል። ተመልካቾቼ የግመል ወተቱ ታልቦ ቦ በዚህ ተደርጎ ቤተሰብ ጓደኛም ዘመድም እንዲህ እየተቀባበለ ሲጠጣ ፍቅር ይገለጻል። ይገለጻል አዎ፣ ፍቅር ይሄ ደግሞ ደስ ስትል ምንድን ኮዳ? አዎ፣ ኮዳ ሳይሆን እንትን ነው የሚሆነው ወይሳ ነው የሚባለው። አዎ፣ በእዱ ነው የሚደረገው። በአማርኛ ለምንድን ነው? ዱ ዱ ማድረግ ያው እንጨት ነው፣ እንጨት ነው። በቃ በሙሉ እንጨት ነው። እንደ ኮዳ ነው የተሰራችው፣ እንጨት ናት። በዚህ ውስጥ ውሃ ይገባል። እንዲህ ክድነው ተደርጋ ትቀመጣለች። ኦዱ ሚያደርግ ኦዱ ማድረግ ማለት መታጠብ ማለት ነው። ሰላት ሊሰግዱ ሊታጠቡ ሲሉ በዚች ውሃ እዚች ውስጥ ትቀመጣለች። በዚች ታጥበው መልሰው እንደዚህ አርገው ያንጠለጥሏታል። አሁን ፕላስቲክ መተዋል፣ የተለያዩ ዘመናዊ ነገሮች መተዋል። እነሱ ግን ጥንት እንጨት ቦርቡረው በእንጨት እንደዚህ ይሰሩ ነበር። ይሄ ትልቅነታቸውን ነው የሚያሳየው። እንግዲህ ጥበብ ጥንት ጀምሮ እኛ እጃለች ማለት ነው። አሁን በፕላስቲክ ቢቀየርም በጣም ነው ደስ የሚለው። ምንድን ነው በሶማሌ ያልሽ? ወይሶ ወይሶ ሄር የፈንዳል ይባላል ሄሮ እየፈንዳል ምንድን ነው የሚደረግበት? ይሄኛው ሰሐን ነገር ነው፣ ምግብ ያስቀምጣል። የሶማሌ ምግብ ሶር የሚባል አለ። የማሽላ ነገር ነው የተሰራው፣ ብዙ ነገር ይሰራበታል። ይሄኛው ነው የሚገባው፣ ከዛ ማብልያ ነው የሚመገቡትን፣ እንደ ሰሐን እንደ ጎርጓዳ ሰሐን ነው የሚበሉ ናቸው። ይሄ ደግሞ እንደ ማንኪያ ነው? ምንድን ነው ፈንዳል ፈንዳል እኛ ማንኪያ እንደምንለው ነው። እና ይሄ እንጨት ነው ጠቅላላ። እንደዚህ አሁን ጣስ ትልቅ ነገር ነው ታሪክን ይዞ መቀመጥ። ይኸው እንደዚህ እያደረጉ ይበሉበታል። ሁሉ ነገር እዚህ የምታዩት ባህላዊ ነገሮች እንጨት ናቸው። እቺ ደግሞ ምንድን ናት? አንድ ነገር አየው። ይሄኛው ኮር ነው የሚባለው። ኮር ምንድን ናት? ለምንድን ነው? ለግመል አንገቱ ላይ ይታሰራል እና ግመሉ የት እንደ ያለው እንዳለ ድምፅ ይሰጣል። ተመልካቾች ከእንጨት የተሰራችው እችት የምትንቀሳቀሰው ነገር እራሷ እንጨቷ እዚህ ውስጥ አለች፣ እንቀሳቀሳል። ከዛ የት እንዳለው ስለዚህ ይሰማል። መንገድ ከጀመረ እንዲህ ስለምትንቀሳቀስ ባለቤቶቹ እዚህ ጋ ደርሷል ይታወቃል። በጣም ደስ የሚለው በጣም እጅግ ብዙ ነገር። ይሄ ማለቢያ እችስ እች ረሕለ ቁራን ላይ ሲያነቡ እዚህ ላይ ይደረጋል ነበረ። ቁራኑ ማለት ደፍተር ሲያነቡ እዚህ ላይ ማድረጊያ ነው። እንዲህ አስቀምጦ ሰው እንዲህ ሲያዘው ስለሚደክመው እንዲህ አስቀምጦ ቁራን እዚህ ላይ አድርጎ እንዲህ አነባው። በቀላል በቀላል አንተ እየገለበት፣ ሁሉም ነገር ከእንጨት ነው በብዛት ላይ የተሰራው እንጨትና ተመልካቾች ሙሉ ለሙሉ ብዙ ቦታ በሸክላ ያለው በጭራ ይሄ ደግሞ እንጨት ነው። እንቸት ነው በብዛት ላይ ሶማሌ ባህላዊ በእንቸት ነው። ሶማሌ ጌብ ነው የሚባለው ጌብ ነው እና ይጠጣል። በዛ ጊዜ እንቸት በይ ላስቲክ በይ ምን በይ የለም ነበር፣ ግን አሁን በዛ ጊዜ በእንቸት ነበር። ትዝ ችጋ ደግሞ አንድ ነገር አየሁ። ውሃ እንደዚህ ይደረጋሉ። ከዚህ ይቀንሳሉ። እጅ እንዳይገባ፣ እጅ ውስጥ እንዳይገባ። ተመልካቾች የጥበባቸውን አያቸው። እጅግ ነው የሚገርመው። እቺ እንዳይገባ ማለት ነው። ስለዚህ ውሃውን ስንቀዳ ጆግ እጅ አለው አደል? እንደዚህ ከወንዝም ሄዳ ብትቀዳ እንደዚህ ትጨልፍበታለች። ቀርታ ከመጣች በኋላ ደግሞ ወተትም ወተትም እንዳይበላሽ ከዚህ ውስጥ እንደዚህ ትጨልፍበታለች እና ወደ ሌላ ትቀንሳለች ወይ ይሄኛው ስታስቀምጠው ጊዜ ወተት እርጎ ላይ ለመስራት ስትፈልግ ጊዜ ከዚህ ቀንሳ ወደዚህ ትሞላለች። በዚህኛው ሁለታችንም ተመሳሳይ ነገር አገኘን። እቺ መጀመሪያ ላይ ቅቤ ማስቀመጫ እንደው ወረድ ልበልና ስቺ ስኪዝቅ ምንጣፉ ላይ እስኪ ቁጭ ልበል። እቺ ታምራለች እ እቺ ታምራለች። ይኸውልሽ። አዎ፣ ምንድን ናት እቺ? እቺ እንትን ናት። ወይ ትንሽ ሄሮ ናት። ሄሮ፣ ሄሮ። አዎ፣ ትልቅም አላቸው። ይሄም፣ አዎ። እቺም እንደዚህ ናት። ወታት፣ ቅቤ፣ ስጋ ስጋ በብዛት ላይ ትናንሽ ሆኖ ዐለብ ይባላል። ዐለብ ይባላል። አንዳንዴ አንዳንዴ ደግሞ ሙሁመጥ ይባላል። ደቅቅ ተደርጎ ተከትፎ ተከትፎ እዚ ላይ ይጨምራሉ እና ቂበም ደግሞ ይገባል። ሴት ስታገባ ያስረክባል። አሃ በዚ የሴት ቤተሰብ ተሰብ ትላልቅ አላቸው። ይሄ ማስቀነሳ ነው። ይሄ ያስቀንሳል። ትላልቅ ነው የሚመጣው። ልክ ስታገባ ደግሞ ሴት ብቻ ይናት ቤት አትገባ እቃ ቤተሰባች የራሷ ቤተሰብ እቃ ይዞ ማለት እንትን ይባላል ዲቆ። ከሷ እቃ በሙሉ እሷ ጋር ይገባል ተገዝቶ ና የእናቷ ቤት ስጦታ ይሰጣሉ፣ ስጦታ ይበረከታሉ። ከዛ ወደ ቤታ ሲገባ የሲጋ ብዙ ያመጣል ትላልቅ ሄሮቹ ይመጣል። የዚ ትላልቅ በጣም ትላልቅ ይመጣል ይሆናል። ከዛ ባሏ ታስቀምጣለች፣ ለአንድ ፍሬ ለነሱ የሚበሉ ሌሎቹም ደሞ የሱ ሂቶች። ስለዚህ በዚህም በዚህም የቀነሰች የመጣውን ነገር አገልግሎት ነው። ደሞ ቅቤ ማስቀመጫ ቂበው እንዳይበላሽ እንስሳት ምናምን እንዳይገባ እዚህ ላይ ይደረጋል፣ ያስቀምጣል። ከዛ እንጨት ነው ይሄም እንጨት ነው በሙሉ እንጨት ናቸው። ስለዚህ እነዚህ በሙሉ እየቀነሱም ያስቀምጡባቸው ናቸው። የዚህ ትልልቅ አላቸው፣ በዛ ቂቤ ይሞላሉ እየተቀመጠ ይቀመጥና፣ ለዕለት የሚጠቀሙበትን ደግሞ በዚህ አነስ ባለቸው ያስቀምጧል። ይሄ ምን ይባላል? ይሄ ደባቅ ነው የሚባለው። ደባቅ። አዎ። እንጀራ ላይ? እንትን ስትጋገር እናት ወደዚህ ላይ ነው እንጀራ የምታረገው። ትጋገራለች ብጣዱ ላይ ከዛ ወደዚህ ላይ ያርፋል። አዎ። ከዛ ክዳኑ። በነገራችን ላይ ተመልካቾች እንጀራ መሶብ ማለት ነው። የኛ እንጀራ ትልልቅ ስለሆነ መሶባችንም ትልቅ ነው። እነሱ ደግሞ እንጀራቸው ትንንሽ፣ በቃ በዚች ክብ ልክ ስለሆነች፣ እንደዚች በዚች ነው ተጠቅመው ይዘው የሚገቡት። ብዙ ጊዜ ሙቀትም ስላለ እንጀራ ቶሎ ቶሎ ይጋገራል፣ አይቀመጥም። ላይ ሰራል። ሁል ጠዋት ላይ ሰራል እንጀራ። ይሄ ደግሞ እንደ ቼክ ነው፣ ቼክ ነገር ነው። እቺ ትንሽ ይሄ ትልቅ ይቀዳል በዚህ ላይ። ቼክ እና ኩባያ እንደዛ ነገር ናቸው። እንደዚያ ያስቀመጥ እንጨት ነው። ይችላል ያለ ሁሉም ከእንጨት ነው የተሰራ። እንዲያውም መስመር መስመር እንትን ይሰጣሉ። ጌጥ ያወጡለታል፣ ጌጥ ያወጡለታል እንዲያምር። ይሄ ትልቁ የውሃ ጆግና መጠጫ መጠጫ፣ በዚህ ይደረግና እንደዛ ናቸው። ይሄኛው ደግሞ መሰፍ ነው የሚባለው። መሰፍ፣ መሰፍ ደሞ ምንድን ነው? ሰፌድ ማለት ነው። በእኛ ስፌድ ነው። ሰፌድ ጀምሮ ከዛ ቆሻሻ ያስወጣሉ፣ ጥሩ ነገር ደግሞ ያስቀምጣሉ። ሰፌድ ማለት እንደዚህ ማንቀርቀር፣ እኛ እንደዚህ እንደዚህ እንደዚህ እያደረግን የምናንቀረቅ፣ ልክ እንደዛ ነው የምናደርገው። ግን ደስ የሚለው እንደዚህ በቆዳ አሳምሯት ነው የሚያስቀምጧት። ይሄ የእጅ ስፌት ነው። ከዚህ ጋር ከኋላው ደግሞ ሙሉ ሸማ ነገር ናቸው ይሄ ይሄ ደግሞ እንትን ላይ ይደረገው ነውና ይሰቀላል። ከተጠቀመች በኋላ እንዳይበላሽ እንደዚህ አርጋ አንጠልጥላ ታስቀምጣዋለች። ታስቀምጣለች። መሬት ከተቀመጠ ውሃ ይነካዋል፣ ይበላሻል። ይበላሻል። እንዲህ ነው ጥንቃቄያቸው። ይሄ ደግሞ ቀባል ቀባል ቀባል ነው የሚባለው ወይ ጉዝ ነው የሚባለው ምንድነው ይሄ? ትልቅዬ ጎርጓዳ ሳህን ነው አዎ ሶማሌዎቹ በብዛት ላይ ገበሬ የነበሩ እስካሁን ናቸው። ገበሬው ሲቆረጡ እህል ሲሰበስብ ብዙ ሰዎች ይመጣል። ብዙ ሰዎች ከጎረቤቱ አካባቢው፣ ብዙ ሰዎች ስለሚመጣው በየሚስታቸው ምግብ ይዞት ይመጣሉ። ከዛ አንድ ላይ እዚ ላይ ይገለበጣሉ እና አንድ ላይ ይበላሉ። እንኳን ይህቺስ ምንድን ነው ያደርጋ እንደ በዚህ ጋ እያለ በዚህ ጋር ደግሞ ሁለት ናት ሁለት ናቸው። ሃንጎል ናት ሃንጎል ይባላል። እና ቤት ላይ እንደዚህ ይይዛል። ቤቱ ከእንጨት ምናምን ስለምትሰሩ እንደዚህ ይይዛል እና ሃንጎል ነው። እንግዲህ ተመልካቾች፣ ይሄ ጥንት ቆዳን እንዲቀጫጭን አድርገው አስረው የተለያዩ እቃዎችን ግመል ላይ ለመጫን እንደ ማሰሪያ ይጠቀሙ ነበር። አሁን ደግሞ አሁን ደግሞ በፌስታል ወይ በላስቲክ ተሰርቶ መጥቷል። ምክንያት ቆዳው ችግር ነው። ብዙም ለማግኘት ለማ ይሄ ለማድረቅ ለማሰራ ብዙ ያለፋል። ይሄ ደሞ ፌስታል ነው፣ ከመጋረጃ ላይ እንግዲህ ተመልካቾች፣ ይኸው ፌስታልን እነሱ ይሄው ማሰሪያ አድርገው ሰርተዋታል። ጠንካራ ነው፣ ጠንካራ አይቆረጥም፣ አይቆረጥም። እንግዲህ ከቆዳው ይልቅ ይሄ ፈጥኖ ይደርሳል። ስለዚህ እንደ ማሰሪያ እየተገለገሉበት ነው። ይሄንን ስለዚህ አንድ ወደ ዘመናዊ ገብተዋል። ከቆዳው ከቆዳው ምንድን ናት ይሄ ግመሎቹ ከብቶቹ ሁሉ የሚጠጡ ናቸው። ይሄ በትልቁ ነው፣ እንቸት ተደርጎ ተመስሏል። የውሃ ገንዳ ይደረግላቸውና በዚህ ላይ ከብቶቹ፣ ፍየሎቹ፣ ግመሎቹ ሁሉ ውሃ የሚጠጡበት ነው። እነሱ ለማሳያችን እንደዚህ አድርገው አስቀምጠዋታል።

ፕስ ነው የሚባለው። ሙቀት ስላለ ራሳቸው ሰርተዋል። ይሄኛው ለራስህ ነው የምትራገበው። የእንትንም አለ እሳት ላይ የምትራገበው ማለት ነው። የራስህ የምትራገበው እና እሳት ላይ የምትራገበው። ይሄ ደግሞ እቃ መሰብሰቢያ ነው ነው አዎ። ዕቃ በሙሉ እናት ምናምን ትናንሾቹ ነገር አሁን ይሄ ነገር ሁሉም በዚህ ላይ ይገባል እና እንትን ላይ ይጠቅልላል። ስለዚህ እንዳይበላሽባት ወይ እንዳታያጣ፣ እንዳይጠፋባት በሙሉ እዚህ ነው የምትሰበሰበው። ቤት ነው የሶማሌ ባህላዊ ቤት። ሴቶች ነው የሚሰሩት፣ ሴቶች ነው የሚሰሩት። ወንድ አይሰራም ጭራሽ ሴት ነው የምትሰራው ቤቷን። ሴት ነው ቤት ነው የምትሰራው። ሴቷ የራሷ ቤት ራሷ ነው የምትሰራው። የሚያግዟቸው ሴቶች ናቸው። ማገስ የምትፈልገው ሴቶች ናቸው። ከእንጨትና ከቆዳ ናቸው ቤቱ ራሱ የሚሰራው። ቤቱ በሁለት ክፍል ይካፈላል እና መኝታና ትንሽ የማስ ጎርጉዳ ነገር ጓዳ እሷ የምትሰራበት እና መኝታ። ይሄም እንደዚህ ለሁለት የተከፈለ ነው፣ እዚህ ጋር ለሁለት የተከፈለ ነው። አሁን ብዙዎቹ በፊት እንደዚህ እንደ ጎጆ እንዲህ ነበር፣ አሁን ወደ ታች እያረጉት ነው። ሲሉ ማለት ነው የሚጠቀሙ ትላልቃል እንደዚህ ላይ ሲጨፈሩ ምናምን የሚያደርጉ ይሄ ደግሞ ትናንሽ ናቸው። በቺ ይዘው ሞሽራ ጊዜ የሆነ ነገር የእናንተን አንድ ዘፈን ይባላል። ምን አልሽ? አሁን አንቺ ማለት።

ከስር ቤቱ ሲያልቅ ከስር ላይ ደረጋል። የምታሳምርበት ነው። ከስር እንትን ነው፣ ዛፍ ነው። ደሞ ከስር የሚታዩ እንትን ነው። በጣም ታሳምሮ እንትን ተደርጎ ታስተካክሎ እንደዚህ የቤቱን ጎኑ፣ የቤቱ ጎኑ እንደዚህ ሆናል ና ነው ቤቷን የምታሳምርባቸው መንገዶች ናቸው ማለት ነው። እዚህ ሰፍታ ሰርታ ነው የተለያዩ ዲኮሬሽን ላይ ላይ ትጨምርበታለች፣ ታስውባለች። ይሄ ደግሞ አንቺ ነው የምትመስለው። ቁመት ትንሽ በለጠችኝ እንጂ ችግር የለም። እንትን ናት። የባህላዊ ልብስ ነው። ሱቤዒት ነው። ይህም ደግሞ አንቺ ያደረገች ኩል ነው። ኩል ነው። ይሄ ደግሞ የወንዶች ሆኖ ዘመናዊ ምክንያት ይሄ ሸማግሎቹ ነው። በዚህ ላይ የሚደረገው ሸማግሎቹ እንደዚህ ላይ ይደረጋሉ። በእድሜ ከፍ ያሉ አባቶች ሲሄዱ ይሄንን እላያቸው ላይ ጣል ያደርጋሉ። ይሄ ደግሞ ዘመናዊ በዘመናዊ የባህሉን ሳይደ ዘመናዊ ምናምኑ ዘና ያሉ እንድለብሰው እንዲቀለለው ከዚህ ተሰርቶ ነው። እንደዚህ ይሰራና ሲሄዱ ምን ያደርጋሉ? ይቺን እንደዚህ ትከሻቸው ላይ በፊት እንደዚ አሁን፣ ይሄ አያስፈልግ፣ ምክንያት ከራሱ ነው፣ ኮት የተሰራው ከዚህ። ስለዚህ አዎ ይሁን፣ ይሄ ግን ሽርጥና እንትንም ያደርጋሉ። አዎ ከሱ እሱ በዚህ ለው ላይ ነው የሚቀመጠው። ስብሰባ ላይ ሲሄዱ ብዙ ስለሆነ ባህላዊ ልብስ ይሄ መደረብ፣ ከስር ማውስ መልበስ፣ ሸሚዝ መልበስ ስለሚበዛባቸው ይሄ ተደርጎ እንግዲህ እነዚህ የምታዩአቸው በሙሉ እነዚህ ባህላዊ እቃዎች በክብር እንደዚህ ቦታ ተሰጥቷቸው፣ እዚህ ሶማሌ መጥቶ ማየት መጎብኘት የሚፈልግ ሰው እነዚህ ታሪካዊ እቃዎችን እዚህ ውስጥ ያያል። በክብር ይቀመጣሉ፣ ይቆለፋል። ስለዚህ ይሄ በሙሉ የምታዩት የእነዚህ እቃዎች ማስቀመጫ ነው። ክብር ተሰጥቷቸዋል። ማንም ሰው ለእቃው ለንብረቱ ክብር ሲሰጥ ለሌላ ሰው ለጉብኝት ለታሪክ አሳልፎ ይሰጣል ማለት ነው። ስለዚህ ምንጊዜም ታሪካችንን እንጠብቅላለሁ። ባየሁት ነገር ደስ ብሎኛል። እስቲ ደግሞ ነይ እያለችኝ ነው። እስቲ ደግሞ ልሂድ። መልካቾቼ በሴቶች የተሰራ ባህላዊ ቤት ነው ምንድነው ይሄ ለምን እንዲ ቁርጥ ቁርጥ ቁርጥ ቁርጥ ቁርጥ አለ ስላት ዝናቡ እንዲወርደው ወርደው ነው አሃ ውሃው ወደ ውስጥ እንዳይገባ ከላይ ሲመጣ እየተንጠባጠበ እየተንሸራተተ እየተንሸራተተ ይሄዳል ዝም ብሎ ቀጥ ካለ ግን ወደዚሁ ርሶ ይቀመጥና ወደ ውስጥ ይገባል ስለዚህ እናቶች በጥበብ ነው የሚሰሩት ብላኛለች እንግዲህ እንደ ዶኖ ሳር ነው አንዷን ሳብኩባት ጉዴ ሳር ነው እና እንደዚህ ነው የሚሰራው። እንግዲህ ብቻዋን ናት። ጓደኞቿን የአካባቢውን ሰው ሰብስባ ነው ይሄንን ባህላዊ ቤት የምትሰራው። ከአምስት በላይ ሴቶች አይሰሩ። አዎ በጣም ጎበዝ ናቸው። ጉብዝናቸው ነው ማየው። በጣም ነው የሚያድነንቅሽ። ምክንያት ብዙ ቦታ ይሄድሽ የዞርሽ እንትን ለማሳየት፣ የባህላዊ ነገር ለማሳየት የብዙ ሰው የሚጎዘው ከሚከራተተው ከሚሄደው በቅርብ አይቶ የአንቺ ቪዲዮሽ ይመለከታል። የአንቺ ፕሮግራም ደግሞ በጣም ያድረግ ፕሮግራም ነው። አመሰግናለሁ። እኔ ልካ ወጣ እንግዲህ፣ ሰው ከሚጓዝ ከሚደክም፣ ቁጭ ብሎ የአንቺን ፕሮግራም በማየት ሀገርን ማወቅ ይቻላል። ይቻላል። ልክልሽ፣ ጎበዝልሽ። እኔ እንግዲህ ያው ጸባይ አለኝ ብያታለሁ። እንግዲህ ጸባይ ካለሽ ብላለች። ተመልካቾች ነው ጠበቀ እንግዲህ ተመልካቾች የተለያዩ ባህል እቃዎችን የጎበኘንበትን ሳምንታዊ ውሎ አዳር መሰናዷችንን በዚሁ ልናበቃ ነው። ለሳምንት ሌላ ቀጠሮ ያዙልኝ። የፕሮግራሙ አዘጋጅና አቅራቢ አስካለ ተስፋዬ፣ በካሜራው አዲስ ቸርነት አብረናችሁ ነበርን። ይህንን የባህላዊ እቃዎችን እንደጎበኝ ለተባበሩኝ ሁሉም በዝግጅት ክፍሉ ስም ከልብ ከልብ አመሰግናለሁ። ለሳምንት ቀጠሮ እንያዝ። የሳምንት ሰው ይበለን። ደህና ሁኑ።